የተጋቡት ቢሆንም እኔም ደግሞ ከጎናቸው በመገኘቴ መጀመሪያ ደስ ብሎኛል። ከዛ ደግሞ ሚዜ መሆን ደግሞ የተለየ ስሜት አለው እና ሚዜ መሆኔ ፈልጌው ነበረ። ማለት የሆነ ጊዜ እነግርሃለሁ፣ ሰርግ አምሮኛል እያልኩ ነበረ። ወጩን ግን አልቻልንም። ወጪው የረሳችሁ ነገር ሚዜ መሆና ደስ ቢልም እኔ ሚዜ በመሆኔ ደስ ብሎኛል። ነገር ግን ወጪው ማለት ከአዲስ አበባ ዱባይ መጥታችሁ ሚዜ መሆን በጣም ከባድ ነው። ምክንያቱም ፕሌን አለ፣ ገና ደግሞ ሱፍ አለ። ከዛ በጣም ብዙ ነገር ኃላፊነት አለብን። እኔ ግን ደግሞ እንዳለን ጓደኝነትና እንዳለን ወንድም እህትነት ማለት ነው ይጠበቅብናል አሪፍ ነገር አሳልፈን እኔ በዚህ ዘመን ብዙ መልካም ጓደኛ አለ፣ ኦፍኮርስ አለ። ለምሳሌ የእኔ ጓደኛ መልካም ናት። ግን በዛው ልክ ደግሞ ልክ እንደ ትቱ ያቀረብኳቸው መልካም ጓደኞች ብያመጧቸው፣ ደግሞ እባብ የሆኑ ጓደኞች ነበሩ። እባብ የሆኑ ጓደኞች፣ እባብ የሆኑ ጓደኞች፣ እግዚአብሔር ምስክሬ ነው። የምሬን እባብ እባብ እባብ። የሚቀናባቸው ለባሌ እናት ምን ብላ እንደነገረቻችሁ፣ አንዷማ ምን ብላ እንደነገረቻት በነግራችሁ። እኔ ያገሬ ልጆች አንዳንዴ ስለማላወራ እኮ ነው እግዚአብሔርና ስለማላወራ ስለማልናገር፣ ዝም ስለምልኩ እኮ ነው። የራሴን የሆኑ ነገሮች እኔ የኔ የሆኑ ነገሮች እኔ ናቸው። ምን አገባኝ ቢይ ስለም እኔ በራሴ ህይወት የገዛ ጓደኛዬ እኔ ፍቅር ህይወት ያላንቺ ባዶ ነው ብዬ ሳቆለባብ እሳት የነበረች ጓደኛዬ ለባሌናት ምን ብላ እንደተናገረች ብነግራችሁ ታዝናላችሁ። እግዚአብሔር ምስክሬ ነው። እኔ እንደዚህ ነው ማለት እንደዚህ ነው በድፍረት ነው ብነግራችሁ የደረሰብኝን ነገር ጓደኛም አትመኑ። ባዳ ባዳ ነው ባዳ ባዳ ነው። ባዳ ባዳ ነው። የወደድሽን ቀላልሽን ያ እንደው ያልመረቀው እናት አለ እንደው እግዚአብሔር ስጥ እድሜ ስጥ ነው ላይ ከተመረቃችሁ በስመ አብ እየተለቀሰ ከስንት በኋላ ከስንት ነገር በኋላ ስንት ነገር ብላ ጸልያ ለምነህ ካልሆነ፣ እንደዚህ እኮ ጻድቅ ጻድቅ ነገር ስትሆን እኮ ነው እንደዚህ የሚሰጥህ ወንድና ሴት መንታ። ሚስቱ ወንድ ወንድና ሴት መንታውን እሳእሳይ ፎ ሰርፕራይዝ እቤት ሲገዙ አሳይተው አሳይተው ነው። መኪናም አላቸው እንግዲህ፣ ሌላ ሰርፕራይዝ ምን ሊኖር ይችላል? የሀገሬ ልጆች ሰርፕራይዝ አላችሁ ብላለች። ሻ ላይ ምን ሊሆን ይችላል ሰርፕራይዙ? እንግዲህ ጭምጭምታው እንደተወራ ከሆነ ዘቡዬ መንተፈታረ ግዛት ቀረም አሉ። ቲክቶኩም ፌስቡኩም እንደዚህ እየተባለ ነው። የሀገሬ ልጆች እያርግልሽ አኩኝ ነው ማ የሀገሬ ልጆች እንዴት መታደድ ነው። እግዚአብሔር ባይዘወይ እግዚአብሔር አሁን እንደበፊቱ በፊቱ እየቆየ አይደለም መልስ የሚሰጠው ቶሎ ቶሎ እየሰጠ ነው መልስ። እንዴት አትሉኝም? ምሳሌ እየሰጣችሁ ማስተር አብነት አዲስ አለም አዲስ አለም አዲስ አለም ገራ ሚስኪላ ገብርኤል ነው። ማርዬ፣ ወይኔ ማርዬ፣ ይሄ ሰርጀሪ እኮ ላይሽ አይደለ ከአይምሮዬ እንድትወጪ ያደረገሽ ወይኔ፣ ይሄ ሰርጀሪ እኮ ማርዬን አስቀየረን። ማርዬ ባይዘ በጣም ስል ልጅ ናት፣ ገራገር ናት። አዲስ ዓለም ባይዘ አሁን የሆነ ባህሪዋን አላውቅም። ሁሉም ሊያደገ ልጅ ታውቃላችሁ። ጭቁን ብላ ያደገች በቤቷ ፍቃድ የምትጠይቅ ሴት ናት አዲስ አለም፣ በራሷ ቤት ፍቃድ። አሁን እኔ በቤቴ ምን አባሽ ምናምን እያካወራሏ እሷ በቤቷ ራሱ ይሄን ውሀ ልጠጣ ማሪ፣ ይሄን ውሀ ልጠጣ ብላ የምታስፈቅድ ሰው ናት። የድሮን የዛሬን አላውቅም። የድሮውን ሳውቃት ድሮ ሳውቃት ነው። በነገራችን ላይ ቻርጅ ላድርግ ትላችሁ በገዛ